ማሁ ያ ዩኒ የመ ልኒ አሰላሙ አሌይኩም ወረህመቱላሂ ወባረካቱሁ የሳዲ እና የኢትዮጵያ ቻናል ቤተሰቦች እንደምናላችሁ፣ በያላችሁበት አላ ይጠብቃችሁ። በዛሬው ቪዲዮ ላይ ይዤላችሁ የቀረብኩት በሳኡዲ አረቢያ የወርቅ ገበያ ምን ይመስላል የሚለውን ነው። ያ ማለት ቀን ሀያ አንድ አራተኛው ወር ሀያ አምስት ማለት ነው 2025 በፈረንች የባህሬን ወርቅ ከደሪባና ከመስእንያ ውጭ ይዤላችሁ መጥቻለሁ። ደሪባ ማለት ቀረጽ ነው። መስእንያ ማለት ደግሞ የእጃቸው የዲዛይን የሚያወጡበት ስሬት ነው። የቆየ ስሬት ከሆነ ብዙ አያስቡባችሁም። ነገር ግን አዲስ ስሬት ከሆነ የ24 2 2023 2025 ስሬት ከሆነ በዲዛይኑ ይጨምራል፣ ይቀንሳል። ደሪባ ማክሲመም ከ ከአስር ግራም በታች ያለ ወርቅ በአንድ ነው ደሪባው የሚቆጠረው። ነገር ግን ከአስር ግራም በኋላ ካለ አስራ ሁለት አስራ ሶስት አስራ አራት እያለ እስከ መቶ ግራም የሚሆን በእያንዳንዷ ግራም ሰላሳ ስምንት ብር ወይም ሰላሳ ሰባት ብር ይታሰብባቸዋል ማለት ነው። ደሪባው ከአስር ግራም በታይ ከሆነ ግን በአንድ ግራም ሂሳብ ነው ደሪባው የሚታሰብባቸው። ያ ማለት ሰላሳ ስምንት ብር ወይም ሰላሳ ሰባት ብር ነገር ግን ከአስር ግራም በኋላ የሚጨምር ወርቅ ከሆነ በየግራሙ 38 37 ብር ይታሰባል ማለት ነው። አሁን እኔ ይዤላቸው የቀረብኩት የባህሬን ወርቅ ከዳሪ ባና ከመሰንያ ውጭ ነው። በየዓለም ዳርቻ ላይ ሆናችሁ ይህን ቪዲዮ የምትከታተሉ ቀጣይ ላይ ምን እንደምሰራላችሁ ያ ማለት ከባህሬን ወርቅ ውጭ የሳውዲ የዱባይ ወርቅ ከፈለጋችሁ፣ እንዲሁም የኳተር የተለያዩ ወርቅ ከፈለጋችሁ በኮመንት ሴክሽን አሳውቁኝ ሰራላችኋለሁ። እንዲሁም የጣሊያን ብር አንደኛውን ማለት ነው እንድሰራላችሁ ከፈለጋችሁ ጻፉልኝ። ነገር ግን እኔ ሁልጊዜ አብዛኛውን ይዜላችሁ የምቀርበው የባህሬን ወርቅ ከ21 21 22 24ና 18 እንዲሁም እስከ 14 ካራት ያለውን በየጊዜው ትክክለኛው ዋጋ ከዛው ከቦታው ጠይቄ ነው ወደ እናንተ የማቀርብላችሁ። ዛሬ 2025 ቀን 21 አራተኛው ወር ትንሽ ጨምሯል። በዚሁ አጋጣሚ እንድታቁልኝ የምፈልገው በየቀኑ ቪዲዮ ማልሰራው የትናንትናና የዛሬ ገበያ ተመሳሳይ ከሆነ ቪዲዮ አልሰራም። ነገር ግን ፈርቅ ካለው ልዩነት ካለው ተቀነሰ ወይም ከጨመረ ሰራለው ማለት ነው። አሁን ላይ ወርቅ መግዛት ያሰባችሁ አትግዙ፣ ነገር ግን መሸጥ ያሰባችሁ ብትሸጡ ያዋጣችኋል። ከዚህ በፊት ሁለት መቶ ምናምን 240፣ 260፣ 270 ምናምን የገዛችሁ ካላችሁ አሁን እስከ 330 ትሸጣላችሁ ማለት ነው ሰው ስለዚህ አሁን ወደ ዋጋው ዝርዝር እንሄዳለን። ይህንን ቪዲዮ ላይክ እንዲሁም ሸር በማድረግ ጀምሩ፣ ለሌሎች እንዲደርስም ወርቅ መግዛት ያሰቡ እንዲሁም መሸጥ ያሰቡ ኢትዮጵያ የሆኑ ሌላም ሀገር ይህንን እንዲደርሳቸው ሸር አድርጉልኝ ማለት ነው። እንደምትመለከቱት 24 ካራት 410፣ 21 ካራት 358፣ 18 ካራት 306 ብር የባህሪ ወርቅ ገብቷል ማለት ነው። ኢትዮጵያን፣ አበረታችሁ፣ ሁሉ አሳድጉ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ኮመንት እየጻፋችሁ አበረታችሁ። ለትልቅ ዓላማ ነው የከፈትኩት፣ አሳድጉኝ ማለት ነው። እንዲሁም አዳዲስ ዩቲዩበሮች፣ ትናንሽ ዩቲዩበሮች ተስፋ እንዳትቆርጥ ቆርጥ ስሩ። አመትም ይውሰድ ሁለት አመትም ሶስት አመትም፣ ሲያድግ ያድጋል። እንደዚህ አሁን ተስፋ ቆርጣችሁ፣ እኔ በፊት እንደዛ ነበርኩኝ። በዚሁ አጋጣሚ እጀምራለሁኝ አይ እይታ የለም ሰብስክራይብ የለም የሚከታተል የለም እያልኩኝ ብዙ ጊዜ እየጀመርኩ እያቆምኩ ሶስት አራት ጊዜ አቆሚያለሁ። አሁን ላይ ግን አላቆምም ኢንሻላህ እስከ መጨረሻው ጥግ ድረስ ሰራለሁ ማለት ነው። ሌሎች መስራት የምትፈልጉ ካላችሁ ደግሞ መክፈት የተለያዩ እንደዚህ የማታውቋቸው ነገር ካሉ ጠይቁ። ሰው የሚያውቀውን ያስረዳችኋል ማለት ነው። መክፈቱ እጅግ በጣም ቀላል ነው። ቪዲዮ ኤዲት ማድረጉ መልቀቁም ቀላል ነው። ምንድን ነው ሰው ሰው አሁን ሰብስክራይብ የሚያደርጋችሁ የሚያበረታታችሁ ያ ነው። አስፈላጊው ሰዓቶች እንደዚህ እይታ እንዲኖራችሁ የራሳችሁ ኮንቴንት ካላችሁ አስፈላጊ ነው። ካላችሁ ከፍታችሁ መስራት ትችላላችሁ ማለት ነው። እና እኔንም አሳድጉ ኢትዮፕ ድካሜ ያደክማል፣ ያሰለቻል። ነገር ግን ተስፋ ትቁረጡ፣ ስሩ። ሁላችሁም ክፈቱ፣ ስሩ። ሁሉም የራሱን አይዳ እያቀረበ ለሰዎች ይጠቅማል የምትሉትን አስተማሪ ነው የምትሉትን ነገር መጥፎ ነገር አይሁን እንጂ ጥሩ ነገር የሆነው ወደ ሰው የተደራሽ አድርጉ። የሚፈልግ ሰው ያያለ፣ የማይፈልግ ሰው ያልፋል። ስለዚህ ተስፋ አትኩሮት ሰዎች አትክፈቱ ምናምን የሚሏችሁ እንዳሰሙ ማለት ነው። ስለዚህ ደግሞ መቼ ነው የማገኘው ሰው መቼ ነው ተከታይ የማገኘው ብላችሁ አታስቡ። ስታገኙ ታገኛላችሁ። ሁላችሁም ከፍታችሁ ስሩ ማለት ነው።